ሰላም የሀገሬ ልጆች እንዴት ናችሁ? ዛሬ ወደ እናንተ የመጣሁት ልጄን ተነጥቄ ነው። ልጄን ተነጠቁኝ። ልጄን ወሰዱብኝ። ተባብረው ልጄን ወሰዱብኝ። ልጄን ነጠቁኝ! እኔ ያለ ልጄ መኖር አልችልም። እንዴት እናት ከልጇ ትነጠቃለች? አስተምሩኝ። ትችላላችሁ። እንዴት በልጄ በልጄ ትቀጡኛላችሁ? በብዙ ነገር ልትቀጡኝ ትችላላችሁ፣ የፈለጋችሁ ቦታ ልትወስዱኝ ትችላላችሁ። ግን በልጄ ለምን ትቀጡኛላችሁ? እናት እንዴት ያለ ልጇ መኖር ትችላለች? እስቲ እናንተ ፍረዱ። ልጅ አላችሁ። እንዴት በልጄ እንድቀጣ ታደርጋላችሁ? ቦኪ አጥብቻለሁ። በብዙ መንገድ ጥፋተኛ ይሆኛለሁ። ግን ለምን እናቶ ናችሁ፣ ለምን በልጅ ትቀጡኛላችሁ? እናቶ ናችሁ፣ ለምን በልጅ ትፈርዱብኛላችሁ? እኔ የሀገራችሁ ልጅ ነኝ። በአጠፋ እንኳን ዞር አድርጋችሁ ልጄ እንኳን እንዳታየኝ አድርጋችሁ እኔን መናገር ነበረባችሁ። እንዴት አሳልፋችሁ ልጄን ልጄን ትውስዱብኛላችሁ? ፍቼ ነበረ። እኔ ጠፋሁት፣ ለልጄ ብዬ ነው። ልጄን ማንም ሰው እንዳይነት ቀኝ ብዬ ነው። ማንንም ፈርጄ አይደለም። እውቅ የተገኘውኝ ግን በልጄ ለምን ልቀጣው? ለምን ለምን? ብዙ ጥፋት አጥፍቻ ያለው አውቃለሁ። መደረግ ነገር አድርጌ ያለው አውቃለሁ። ግን ለምን በልጄ ምናልባት ልጄ ልጅ ምን አጠፋች? ለምን ከእናቷ አቀፍ ታወጣት አላችሁ? ልጅ ስለ ሁሉም ጥፋቴ ስለ ሁሉም ስለሰራሁት ስህተት ክፍያዬ መልሴ በልጄ ነው የምትመልሱት? አለ ልጅ እያላችሁ ልጅ ወልዳችሁ ልጃችሁን አቅፋችሁ እየተኛችሁ የእኔ ልጅ ከጉያዬ ሥራ ወጣችሁ አይደለ እኔ ጥፋተኛ መሆን እንኳን በልጄ ለምትጎዱኛላችሁ፣ ልጄ ምን አጠፋች? ከጉያዬ የምትነጥሏት ልጄ ምን አደረገች? መንገዷን እንድትስት ምታረጓት። እስከ ዛሬ ድረስ ሶስት ቀን ምኑ ዞር ያልኩባችሁ ለልጄ ስል ነው ልጄን ትወስዱ ሰዎች ብዬ ስለፈራሁ፣ የፈራሁት ነገር ግን ተከትሎ መጣ። ልጄ ነጠቃችሁ፣ ልጄ ወሰዳችሁ። እኔ ያለ ልጄ መኖርም መተንፈስም አልችልም። ያለ ልጄ አንድ ቀን ማደርም አልችልም። ልጄ ሕይወቴ ናት። የሁላችሁ ልጆቻችሁ ሕይወታችሁ ናት። ልጄ ብዙ ያሳለፉባት ችግር ናት። እናንተ ግን ለገንዘብ ብላችሁ ተሰርቶ ለሚከፈል ሀቅ ብላችሁ ልጄ እነጠቃችሁ። ባጠፋ ብሰርቅ ብወስድ ባመነዝ ብሸረምጥ ቢያንስ እንኳን እንደ ኢትዮጵያዊነታችሁ ልጃለች ልጄን አትነጥቁብኝም እኔን ትቀጡኛላችሁ እንጂ ልጄን አትቀጧትም ከእናቷ ስራ ወታችሁ ቤዛ ሰርቃለች ተብሎ ቤዛ ሌባ ናት ተብሎ ልጇን እንዴት ከእጇ ትወሰዳለች እንዴት በልጄ እንቀጣለሁ እግዚአብሔር ካለ ሁላችሁ በልጆቻችሁ ተቀጡ። ሁላችሁ ቤታችሁ ስቲግባ እኔ ያልቀስኩት እንኳ ለገንዘብ አይደለም። እኔ ያልቀ ቀን ሙሉ ከአርብ ጀምሮ ከቤቴ ወጥቼ ልጄን ሻት ወጥቼ ስተኛ የነበረው መንገድ ነው። ልጄን ሳበላት የነበረው መንገድ ነው። ልጄን አፉ ደዋን ስቀይር የነበረው መንገድ ነው። ይሄ ሁሉ ነገር የማደርገው

የራቁት እኔ ማንንም ፈርጅ አይደለም። ልጄን አስቀማችሁኝ አይደለ? መድኃኒዓለም እውነት በዙፋኑ ካለ እውነት የሚፈርድ ፈራጅ አባት ከሆነ ያሳየኝ። የኔንም በቁጭ ብላችሁ እንደምትመለከቱት የእናንተንም በቁጭ ብዬ እንድመለከት ያድርገኝ። እናንተ ዛሬ ፈራጅ ሆናችሁ፣ ወቃሽ ሆናችሁ ልጄን ከጉያዬ አስነጠቃችሁ አይደለም። እናንተ በልጆቻችሁ ሰው እንዲጎዳችሁ ያደርጋችሁ። እግዚአብሔር አምላክ ለእኔ እንባዬን አንድ ቀን ያብስልኛል፣ አንድ ቀን ያብስልኛል። ልጄን ግን ያለ እድሜዋ ከእናቷ ነጥቃችሁ ለልጄን እድሜን እንደተጫወጣችሁበት፣ እናንተ መድኃኒዓለም ክርስቶስ በየቤታችሁ ገብቶ ኑሯችሁኔ ኑሯችሁኔ። ለእግዚአብሔር ሰድቻችኋለሁ። ከዚህ በኋላ ፖሊስ ሚብጣ ማንም ሚብጣ ምንም አይመስለኝም። እግዚአብሔር አምላክ ፍርድን ስታይ